ለራሳችንም ሆነ ለሌሎች ልንገዛቸው የሚችሉ የታሸጉ ምግቦችና መጠጦች ሁኔታ ለጥቅም ለመዋል ስናስብ የተዘጋጁበት ግብዓት ካለንበት የጤና ሁኔታ ተስማሚነቱን ለጤና የምንለው ምርጫችን ለጤናችን መጓደል ምክንያት አስተዋጽኦ እንደሚኖረው አስበን እናውቅ ይሆን? ጥያቄያችን ከዚህም ያልፋል። እንሂድ። በሕክምና ተቋማት በሮች፣ በትራንስፖርት አገልግሎት መስጫ ስፍራዎች እና በሌሎች አካባቢዎች ተሰድረው ብርዱና ፀሐዩ የሚፈራረቅባቸው የታሸጉ ምግብና መጠጦች እንዳያያዝና አቀማመጣቸው ጤናችን ላይ ምን ያስከትላሉ? እነዚህ ምግብና መጠጦች ሲመረቱ ምግብ ሳይበላሽ እንዲቆይ የሚያስችሉ ንጥረ ነገሮች ቢኖሩትም በሚመከረው ስፍራ መቀመጥ ካልቻለ ለፀሐይና ለአቧራ በተጋለጠ ቁጥር በውስጣቸው የተካተቱት ግብዓቶች ከጠቃሚነት ወደ መርዛማነት ይቀየራሉ። ዶክተር አረጋሽ ሳሙኤል በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የስነ ምግብ ተመራማሪ ናቸው። እርሳቸው ደግሞ ነገሩን እንዲህ ነው የሚገልጹት። ምግብ ለፀሐይ በተጋለጠ መጠን በዛ በምግቡ ላይ ያለው ይዘት እየቀነሰ እየተበላሸ ነው የሚሄደው ማለት ነው። በላስቲክ የታሸገው ውሃ ለረጅም ጊዜ ፀሐይ ላይ በሚቆይበት ጊዜ ውስጡ ያለው የኬሚካል ይዘት እየተቀየረ ነው የሚሄደው። ውሃ ብቻም አይደለም፣ ጁሶች አሉ። ታሽጎ የሚሸጡ የተለያዩ ጁሶች አሉና ለረጅም ጊዜ ለፀሐይ በሚጋለጡበት ጊዜ ውስጣቸው ያለው መቼም የታሸገ ነገር ከሆነ የታሸገው ነገር ላይ የሚጻፍ ነገር አለ አይደለም? ይህን ያህል ካርቦሃይድሬት፣ ይህን ያህል ሹገር ተብሎ የሚጠቀስ ነገር አለ የተጻፈው ማለት ነው። ፓኬጁ ላይ ማለት የታሸገበት ነገር ላይ እዛ ላይ የተጻፈው ነገር ፀሐይ ላይ በሚቆይበት ጊዜ ምግቡ እየተቀየረ ይሄዳል ማለት ነው። የምግቡ ይዘት በውጫዊ ተጽዕኖ ከተቀየረ በኋላ የሚኖረው ለውጥ በሰው ልጅ ጤና ላይ ይዞት የሚመጣው መዘዝ ቀላል የሚባል አይደለም። ሌላም ደግሞ እንደዚህ እርጥበት ያላቸው ምግቦች ከሆነ ወደ መሻገት ይሄዳሉ። ብዙዎቹ ግን የታሸጉት የፋብሪካ ምግቦች እንትን ሳይሆን መሻገት ሳይሆን የሚያጋጥማቸው ለፀሐይ ለረጅም ጊዜ ከመጋለጡ የተነሳ ውስጡ ያለው ኬሚካል ወደ ሌላ ነገር ሊለወጥ ይችላል። ያ ደግሞ ወደ ሌላ ተላላፊ ያልሆኑ በሽታዎች ሊያጋለጠን ይችላል። ታዲያ ምግብና መጠጦች ለገበያ ከሚቀመጡበት ስፍራ እንዴት ይቀመጡ? ብዙ የታሸጉ ምግቦች የሚጻፍላቸው መመሪያ አለ። ያንን ምግብ ያመረተው አካል ምግቡ በምን አይነት መንገድ መቀመጥ እንዳለበት መመሪያም ያስቀምጣል ማለት ነው። በዛ መሰረት ምግቡ መቀመጥ አለበት። ሻጭ ለገበያ ያቀረባቸውን እነዚህ ምርቶች ገዥም ቢሆን በምን መልኩ ትኩረት ሰጥቶና ተመልክቶ ሊገዛቸው ሊገባ ይሆን? አይተን መግዛት አለብን። ለምናወጣው ብር ተገቢውን የሆነ ይዘት ትክክለኛ ይዘቱን የያዘ ምግብ መግዛትና መጠቀም መቻል አለብን። ነጋዴዎችም ደግሞ ሲሸጡ ለህብረተሰቡ በትክክለኛው መንገድ ማስቀመጥ መቻል አለባቸው። በተለይ ምግቦችን ከፀሐይ በራቀ መልኩ ጥላ ላይ ለፀሐይ ባልተጋለጠ መልኩ ማስቀመጥና መሸጥ አለባቸው። ከኤክስፓይሪ ዴት በተጨማሪ የምግቡም አቀማመጥ ለምግቡ ይዘት ወሳኝ ስለሆነ ማለት የመድኃኒትና የምግብ ቁጥጥር ባለስልጣን ለነጋዴዎች ፍቃድ ሲሰጥ ከሚያስቀምጣቸው መስፈርቶች በተጨማሪ የምርቱ አቀማመጥ ምን መምሰል አለበት የሚለው ትኩረቱ ነው። ከቀረበው የአያያዝ ደረጃ ውጪ የተገኙት እርምጃ እንደሚወሰደባቸውም ይሆናል። ሌብል መጀመሪያ ለህዝቡ አንችም ስትገጅ ያንን የምስገዛ ምን አይነት ቴምፕሬቸር ይፈልጋል ፕሮዳክቱ ራሱ እንዲቀመጥ ያንን እናስገድዳለን። ራሱ ራሱ ራሱን የቻለ ሲ 73 የሚል ስታንዳርድ አለን ማለት ነው። ሌቪንግ አንድ ገላይ ጽሁፍ ምንም ማካተት አለበት የሚለው ማለት ነው። ከዛ ውስጥ አንደኛው ያቀማመጥ ይለቱ ነው። ስለዚህ በአንድ በክፍል ውስጥ በሩም ቴምፕሬቸር መቀመጥ ይችላል፣ በፍሪጅ ውስጥ መቀመጥ ይኖርበታል፣ ከዛ ውጪም ደግሞ ቢሆን ፕሮዳክቱ አፌክት አይሆንም የሚለው እንደ ደረጃም አለ። እንደ መመሪያም ደግሞ እንዳልኩሽ መጀመሪያ ፍቃድ ከመስጠታችን በፊትም ይሄን እንዳለን ፍቃድ ከሰጠነው በኋላ ደግሞ ገበያ ላይ ወጥቶ ያንን ቼክ እናደርጋለን። ስፔሻል በእኛ ፍቃድ የሰጠናቸው ደግሞ ከሆኑ ምርት እስከ መሰብሰብ እስከ ማስወገድም የምንሄድበት ስቴፖች አሉ። ባለስልጣኑ የቁጥጥር ስራውን በምን መንገድና አካሄድ ይፈጽመው እንደሆነም ጠይቀናል። በደንብ ስልጠና መስጠት። ለምሳሌ በወረዳ ምግብና መድኃኒት አለ። የእነሱ ቁጥጥር ምንድነው? እንደዚህ በችርቻሩ የሚሸጡትን እነሱን በደንብ አድርገው እንዴት ነው ሀንድል የሚያደርጉት? እንዴት ነው የሚቆጣጠሩት ሲሸጡ ያለው ሁኔታስ እንዴት ነው፣ ከምጋ ቀላቅሎ ሳስ ያስቀምጣሉ የሚለው በእነሱ ደረጃ ደግሞ ኮንትሮል የሚደረግ ነው። ነገር ግን ያው የተሻለ እውቀትም እንዲኖራቸው አሁን እኛ ከዚህ በፊት ምን አድርገናል ስፔሻል ደንቦችን እራሱ ማለት ነው ትሬኒንግ ሰጥተን እነሱ ያንን ነገር ሲያዩ አክሽን መውሰድ እንዲችሉ ያንን አድርገናል። አሁንም ደግሞ በሚቀጥለው ያዘጋጀናቸው የትሬኒንጎች አሉ። ለደንቦችም ከታች ላሉትም ደግሞ ይህን ሳየው አክሽን እንዲወሰድ ቶሎ ማለት ነው በራሱ ደግሞ በባለስልጣን መስሪያ ቤቱ ደግሞ ካገኘም ደግሞ እነሱን ሆልድ እስከ ማድረግ ደህንነታቸው ደግሞ ታይቶ ደህንነታቸው ያልተጠበቀ ደግሞ ከሆነ እነሱን ወደ ማስወገድ ስርዓት ይሄዳል ማለት ነው። በእውቀት ሳይሆን ከልምድ በመነሳት ምንም አልሆንም በሚል እሳቤ በተገቢ መንገድ ያልተቀመጡ ምግብና መጠጦችን መመገብ እንዳለ ያነሱት ወይዘሮ ቅድስት ይህም ተገቢ እንዳልሆነና ሻጭም ሆነ ሸማች ነገሩን ሊያጤን እንደሚገባም መክረዋል።